ምንድን? አድርግ እሺ፣ ይህን አድርግ። በላይ አራት ሰዓት ነው አሁን የሚደርሱት። ሰዓቱን እርግጠኛ ነሽ? አዎ፣ እርግጠኛ ነሽ። እንግዲህ ውስጥ ቀድመን እዛ መገኘት አለብን። ምን ልንሰራ? ምንም እነስራ፣ ምንም ግን ቀድመን ቦታው ላይ መገኘት አለብን። ሞገስን ማግኘት አለብን። እሺ በቃ መጣ። በጉጉት ሲጠበቅ የነበረው የምሳሌ ሕክምና በስኬት ተጠናቆ ወደ ሀገራቸው እንዲመለሱ ነበር። ሆኖም ዛሬ ላይ ግን አስደንጋጭ ነገር ተመልክተዋል። ይኸውም ብሩኬ ከውጭ ሀገር ሲመጣ ምሳሌ ከጎኑ አልነበረችም። እንደዛ ቅድስት እንባ እየተናነቃት ሸኝታ አሁንም እንባ እየተናነቃት ለመቀበል ዝግጅት ላይ ሳለች ነገር ግን ምሳሌን አልተመለከተቻትም። ምሳሌ የት ሄደች በማለትም እያነባች ትገኛለች። ምሳሌ ምን ገጥማት ይሆን? ሌላው ነገር ብሩክ የሚመጣበትን ሰዓት በመጠባበቅ ማህሌትና ዝና ተመካክረው ወደ ኤርፖርትም አቅኝተዋል። ኤፍራታ ስልክ በምትደውልበት ሰዓት ኤርፖርት እንደሆነች ነግራታለች። አንቺ ሴት አብደሻል እንዴ የምልታደርግ ይሄድሽ? በማለትም ጠይቃታለች። እሷም ከዝና ጋር ያሰቡትን እቅድ ለማሳካት የግድ ኤርፖርት መሄድ እንዳለባቸውም ገልጻላታለች። ሆኖም ኤርፖርት ብሩክን ምን ሊያደርጉት ይችሉ ይሆን? አብረን የምንመለከተው ይሆናል። ምሳሌ የድራማ ክፍል ስልሳ አምስት ምን አዲስ ነገር አለ? እንግዲህ በባለፈው ክፍል ሞገሴ ነፍሰ ገዳይ ነው የምትለው ማህሌት ያስተዋወቀችው ሰው እየተከታተለው ነበረ። ሞገሴ ግን ቀድሞ ስለነቃበት ከዚህ ሰው ጋር በመሄድም ለሕይወትህ ትፈራ እንደሆን ፍራ ካለብልዛ እርምጃ ወስድባለሁ በማለት ሽጉጡን ይመዝበታል። ይህ አጋችን በጣም ይፈራና እርሱም እየተንቀጠቀጠ ስልኩን ሰጥቶ ነበረ የተመለሰው ሞገሴም በትንሹ ራሱ ላይ ወጋ አድርጎታል። በዚህ ምክንያትም ሆስፒታል ገብቶ ተኝቷል። ታዲያ ዝና ያሰበው ስላልተሳካለት ና የተሰለፉት ሰዎችም ሞገስን ማጥቃት እንደማይችሉም እያናናቀ ድሮም ማህሌት፣ አንቺ ግን ለካ እንደ ራሱሽ ፈሪዎችን ነው በዙሪያ ሻሰለፍሽው እስካሁን አንቺ ላይ እምነቴን ከምጥል ራሴ ብሆን እርምጃ ወስድበት ነበር፣ እያለ እየቆለለ ና እንዴት ማድረግ እንዳልቻለ ደግሞ ግራ የሚያጋባ ነገር ነው። ማህሌትን እንድታስገድለለት ይፈልጋል። ኖ መሃሌት አልሳካላት ሲል እሷ ላይ ይጮህባታል። ነገር ግን እሱ የወንድነቱ ቦታ አለውበት የሚለው ለምን ይህንን ራሱ ማድረግ እንዳልቻለ በጣም ያስገርማል። በሌላ በኩል ቅድስትና ዳጣ አሁን ብሩኬ ለመቀበል ሸርን ጉድ ላይ ናቸው፣ ማለትም ቤቱን እያስተካከሉ እያንዳንዱ የግድግዳ ጌጦችን እየሰቀሉ ብዙ ነገር እያደረጉ ነው። ቅድስትም ከመጠን በላይ ደስ ብሏታል። ይህንን የተመለከተችው ዳጣ ምናልባትም ከብሩጌ ፍቅር ይዞሽ ይሆናል አለቻት። በፍቅር ነው እንዴ? ለሰዎች መልካም ነገር ማድረግ፣ ምሳሌ ናፍቃኛለች። ምሳሌ ድና ማየትም ትልቁ ህልሜ ነው። የሚገርምሽ ነገር ሰሞኑን ተኝቼ በህልሜ ሳያት ነበረ። ነጫጭ ቆንጆ የሆኑ ልብሶችን ለባብሳም ተመልክቻት አለው ትላለች። ብቻ በዚህ ሁኔታ ቤቱን ሸብረብ እያደረጉት ቆይተዋል። ዘመናዊ ዳንስም ዳጣ እንድታስተምራት ጠይቃታለች። ተነስተውም ሲደንሱ ቆይተዋል። ሞገሴም ከአጋቹ ላይ ጉዳት ካደረሰበት በኋላ ወደ ቤቱም ሲመለስ ሉላን በር ሲያንኳኳባት በጣም ነበር ይፈራችው። ምክንያቱም ዝና መጣ የሚል ስሜት ስላለባት ሆኖም ሞገሴ ራሱ እንደሆነም ይገልጽላታል። በሩን ከፍታለትም ከዛም የገጠመውን አንዳንድ ነገሮች እያጫወታት ነበረ። ማለትም ዝና አሁንም አጋቾችን አሰማርቶ እየተከታተሉት እንደሆነም ይገልጽላታል። እሷም ብቻን አትሄድ ብዬህ ነበር እኮ ከሀገር እንጥፋ፣ ወደ ገጠር ወጣ ብለን እንኖርም እያለች ነው። ከእንግዲህ በኋላ ሞትን ቢመጣ ቆሜ ልጋፈጠው ግድ ይለኛል። ለምንድ ነው ለእሱ ብዬ የሚሄደው እያለም እንግዲህ ከዝና ጋራ ፊት ለፊት ግብ ግብ እስከ መግጠም ደረጃ ቆርጠኛ እንደሆነ የሚገልጽላታል። በዚህ ምክንያት ሉላ ከዚህ በኋላ እሷም ቢሆን የፈለገው ቢሆን ፈቃደኛ ሆና ወደ ሱ ቤት እንደማትሄድ እንኳን ቢመጣባት በጸጋ ልትቀበለው እንደምትችል እንጂ ከዝና ቤት ሁለተኛ የሲወል ህይወትን መግፋት እንደማትፈልግም ገልጻለታለች። እንግዲህ በዚህ ሁኔታ ፍቅራቸውም እየጠነከረ የመጣ ይመስላል። ዳጣ ቤተሰቦቿን አሁን ማግኘት ከፍተኛ የሆነ ጉጉት ስላደረባት ሞገሴን ካልወሰድከኝ እያለች እያለቃቀሰችበት ነው። ሞገሴ አሁንም የዝና ፍራቻ ቢኖርበትም ዳጣ እየተናገረቸው ነገር ግን ፍለጋ እንዲገባ አስገድዶታል። ይኸውም ዳጣ ያለችው ነገር ቢኖር ቤተሰቦችን አተክ ስላላየኸው ምናልባትም ቁስሉ ሳይገባክ ስለቀረ ነው። እናም ከቻል ክስጊ ቤተሰቦችን አፋልገኝ አለችው። ይገኙበታል ወደ ተባለው ሰፈር አምርተው ነበረ። ሰፈሩ ግን አንድ ባንድ ፈርሶ ነው የጠበቃቸው። የሚያሳዝን ሁኔታ። ከፍርስራሽ ድንጋዮች ውጭ ምንም ያገኙት ነገር የለም። እሷም በጣም ስቅስቅ ብላ አለቀሰች። ማህሌትም ነገሮቹ እንደፈለገቻቸው የሄዱላት ስላልሆነ እጅግ ተማራና ተበሳጭታ ነበረ። ለእህቷ ለኤፍራታ ስትነግራት የነበረው ኤፍራታም ያመጣችላት አማራጭ ቢኖር እንግዲህ ብሩኬ ከውጭ ሀገር ሲመጣ ተንበርክከሽ ይቅርታ ጠይቂው አለቻት። በፍጹም ብሩኬንማ ይቅርታ አልጠይቀውም ወይስ ከአንቺ ጋር ተደርቤ ስለኖርኩብሽ ቤትሽን እንድለቅልሽ ፈልገሽ ነው? እያለችም መጨቃጨቅ ትጀምራለች። አከራይም ቢሆን አሁን ቤት ክራይ ጨምር እያለች እየተነጫነጨችብኝ ነው። አንቺ ከመጣሽ ወዲህ ጸባይ ነስቷታል። ስለዚህ እስከ መቼ እኔና አንቺ በዚች ቤት እንቀጥላለን? እያለቻት ነው ታዲያ ማህሌትም አስገድለዋለሁ ነበር መልሷ። ምክንያቱም ከዝና የተሰጣት መልስ ሞገሴን እንደምንም ብለሽ ማስገደል ከቻልሽ ቤት ይገዛልሻል፣ የቤቱን ችግር ለኔታዩ ብቻ አንቺ የሚጠበቅብሽ ሞገሴን ማስገደል ነው ብሏታል። እሷም የቤት ፍላጎቷ ከፍተኛ ስለሆነ ይህንን ልታደርገው እንደምትችልም እየዛተች ነው። ሆኖም ብሩኬ ከነገ ወዲያ ይመጣል ኤርፖርት ድረስ እጅ የማደርገውን አደርጋለሁ እያለችም ዛተች ሄደሽ ምን ትሰሪያለች በማለት ኤፍራታ ስጋቷን ብትገልጽላትም ማህሌት ግን አሁንም አልሰማም ብላታለች ዳጣም ከሞገሴ ጋራ እንደዛ ቤተሰቦቿን ፍለጋ በወጣችበትና ቤቱ ፈርሶ ባገኘችበት ሰፈር አዝናና ተገዛ ወደ ቤት ተመልሳ ብሩኬ ቤት በር ዘግታም እያለቀሰች ነበረ ቅድስት ከውጭ ወጥታ ወደ ቤት በምትመለስበት ሰዓት በር እያንኳኳች ነው በተደጋጋሚ የዳጣን ፍራቻ ታውቃለች እና እሷንም ለማስደንገጥ ይመስላል በሩን በኃይል እያንኳኳች ነው። ምንም አይነት ድምፅ ግን እያሰማች አልነበረችም። የተለያዩ ቁሳቁሶችን በመያዝም ራሷን ለመከላከል በሚመስል መንገድ ወደ በሩም ተጠግታ እንደገና ስታፈገፍግም ይስተዋላል። ማለትም አንዴ መጥረጊያዎችን፣ አልዛም፣ ጭልፊያ፣ ማንኪያ ወዘተረፈ እዚህ ፓርቲ ላይ ግን በጣም የሚያስቀው ሆኖም በበሩ ሆና ግን ቅድስት ፍራቻዋን በደንብ ታያት ነበረ። በጣም የምታስገርም ይፈሪ ነሽ ለማንኛውም እኔ ነኝ ክፈችኝ አለቻት በዚህ ይቀለዳል ወይ በጣም አናደሽኛል እያለችም እየተበሳጨች በእርም ከፈተችላት ያ ዝና ተብዬው እሱ መስሎኝ ነው አለቻት ብቻ ዝና በአእምሯ ላይ ያስቀምጥባት ጠባሳ የበለጠ እንድትፈራውም አድርጓታል። ማህሌትም ብሩኬ ከውጭ ሀገር የሚመለስበትን ቀን ጠንቅቃ ስለምታውቅ ለዝና ስልክ በመደወል ብሩኬ ነገ ይመጣል ስለዚህ አንድ ነገር ማድረግ አለብን፣ እያለችም እያሰበች ነበረ። እርግጥ ዝና ብሩኬ ላይ ምንም አይነት ጥላቸው የለውም። ምናልባትም ሉላን ለማግኘት ጓደኛው ጓደኛዬ ተነካቤ በሚል ስሜት ሉላን የማግኛ ዘዴ ይመቻችልኛል አይነት ስሜት ካልገባ በስተቀረ ከብሩኬ ምንም አይነት ችግር የለበትም። ወንድነቱንም እያደነቀ ነው። በጣም ጎበዝ ነው፣ አይሽ አይደለ ጓደኛውን ከዳ ቤቱ ላይ እያስቀመጥሽበትን ንግድም እንደምንም ብሎ አስነሳ። ልጁን ማሳከመ። እንዲህ አይነት ጀግና ከየትስ ይገኛል? ይህን ነበር በጣም የምፈልገው። ሞገሴ ግን በጣም ፈሪና ቦዋቃ ነው እያለ በሞገሴ ላይ እየቀለደና እየተሳለቀበት ነበረ። ነገር ግን ማህሌት ይህኔ ወንድነቱንና ኮስታራነቱን ሲያደናንቅላት ጥሩ ስሜት አልተሰማትም። ምክንያቱም ከዚህ በፊት እሷም ቀምሰዋለች እና ብሩኬ ሲነሳበት በጣም እልህኛ ነው። ማህሌት በተኛችበት ነበር። በማለዳ ከዝና ስልክ የተደወልላት ሆኖም በማለዳ ምን ነው ደወልክ? አሁን እኮ ገና ነው አለችው። ጭራሽ ደግሞ ዛሬ መምጫው እንደሆነ እያወቅሽ እንዴት እስካሁን ትተኛለሽ? አሁን ቀጥታ ኤርፖርት መሄድ ይኖርብናል በማለት ትዕዛዝ ያስተላልፋል። እሷም አይኖቿን እየጠራረገችና እያዛጋች ከመኝታዋ ተነሳች። ከዛም ተያይዘው ወደ ኤርፖርትም ያቀናሉ። በሌላ በኩል ዳጣና ቅድስትም ተሞሻሽረውና ዘንጠው እነሱም ብሩኬን ለመቀበል በጣም ደስ ብሏቸው በጉጉት እየጠበቁት ነው። ታዲያ በመንገድ ሲሄዱም ይኸው ቡራ ሊመጣልሽ ነው ያፍስሽ ነው ወዘተረፈ እያለችም እየቀለደቻት ነበረ። እንዴት በዚህ ሰዓት ብልግና ቃል ትናገራለሽ? በማለትም ቅድስት በቆጣ ነበር የተናገረቻት። እሷ ምን አልኩሽ? በቃ ፖሊስ ያፍዘናል መታወቂያ ስለያዝሽ ማለት ነው እያለች ነገሩን ለመጠምዘዝ ሞክራለች። እና ፖሊስ የሚያፍሰን ከሆነ እንመለስ እንዴ አለቻት። አይ በር ላይ ስለምንቆም ችግር የለውም። መቼም ውስጥ አንገባም አሉ። ብቻ በዚህ ክርክር ኤርፖርትም ደርሰዋል። ብሩኬም ምሳሌን ይዞ እንደ ሄደ ሁሉ አሁን ግን ሲመለስ ከሻንጣዎቹ በስተቀር ከጎኑ ምንም ሰው አልነበረም። ሆኖም ከርቀት እነዛ አባትና ልጅ ምሳሌና ብሩኪ ይመስላሉ ያለችው ቅዱስ፣ አሁን ግን ብሩኬን ብቻ ነው እያየች ያለችው። ምሳሌስ እያለች ታነባ ገብታለች። እንግዲህ እንደ እናት አቅፋና ደግፋ እስካሁን የተንከባከበቻት ከጎና ሆና ምሳሌዬ፣ አንቺ ስትድኝ እያለች በስስትና በጉጉ ስትጠብቀው የነበረው ቀን ዛሬን ማየት ነበረ። ነገር ግን ከብሩኬ ያልጠበቀችውን ነገር አይታለች። ብሩኬ በእርግጥ አለባበሱም ቢሆን የሐዘን ወይም ደግሞ የሆነ ነገር የደረሰበት እንደሆነ አያሳብቅም። ነገር ግን ከአጠገቡ ምሳሌ ስለሌለች ብቻ እያነባች ነው። እኔ በበኩሌ ምሳሌ ምንም እንደማትሆን ነው። ሆኖም በሚቀጥለው ክፍል በመልካም ጤንነት እናገኛታለን ብዬ ተስፋ አድርጋለሁ። የዛሬው ምሳሌ ድራማ ክፍል 65 ይህን የሚመስል ነበረ። በቀጣዩ ቪዲዮ እስከምንገናኝ ቸርቆዩኝ ያልኩ እዚሁ ተሰናብትኳቸው። አመሰግናለሁ ለቻናሌ አዲስ ሲሆናችሁ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።